በስማብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይስወዳችሁ በጌታችን በአምላካችን በመድኃኒታችን በኢየሱስ ክርስቶስ በሰማያዊ ስፍራ በመንፈሳዊ በረከት የተባረካችሁ በብዙ ጸጋ በደግነቱ በቸርነቱ የሚያኖረን የሚያኖራችሁ ከሰማያት ወርዶ ከእናታችን ከመቤታችን ተወልዶ እዳ በደልን ሲከፍል ከተከፈለለት ከዳነ ወገን የተቆጠርን የተቆጠራችሁ ብሩካን እግዚአብሔር ልጆች ቤተሰቦች እንደምንቆያችሁ ሁሉን የሚችል ጌታ ምላክ ክብር ምስጋና ይገባዋል። እንግዲህ ዛሬ የመጨረሻ ማሳሰቢያ ነው የምናገረው። አንድ ቤተሰብን ሰሞኑን በጣም ተደጋግፈን እያቋቋምናቸው ነው የምንገኘው ሁለቱም ስትሮክ አድርገዋል። እናትና አባት አንዲት ልጅ ነች ያለቻቸው። እነዚህም ቤተሰቦች በደንብ አድርገን ዘላቂ በሆነ መንገድ እናቋቁማቸዋለን ብለን ጀምረን በጣም ጥሩ ውጤት ነው ያገኘ ነው እንግዲህ ዛሬ የመጨረሻው ማሳሰቢያዊ ነው። ድጋፍ ማድረግ የእግዚአብሔርን ስራ መስራት የምትወዱ ነፍሳችሁ ውስጥ እግዚአብሔር ያዘዛችሁ፣ 09114138 ስልክ ላይ ያሳወቁኝ። እግዚአብሔር እናንተን ቤታችሁን ሁሉ ይባርክ። ተወዳጆች ወደ በረከታችን ስንደርስ የምናያቸው አንዳንድ የተለዩ ምልክቶች አሉ። እነዚህን ምልክቶች ነው የምንማረው ዛሬ። እንግዲህ እግዚአብሔር ሊባርከን ቅድም ከመግቢያችን ተናገር ነው በሰማያዊ ስፍራም በመንፈሳዊ በረከትም ጭምር ነው የባረከን። ባርኮን የፈጠረን ታውቃላችሁ። ብዙ ተባዙ፣ ምድርንም ምሏት ብሎ ባረካቸው ብሎናል እና ብዙ ማለት በልጆች ብቻ ሳይሆን ራሳችሁም፣ ኑራችሁም፣ ህይወታችሁም፣ እድሜያችሁ፣ ጤናችሁ፣ መንፈሳዊ ፍሬያችሁ ይብዛ ማለት ነው። እግዚአብሔር ልጆች እና ተባርከን የተፈጠረን ብሩካን ነን። ያ ወደ ተፈጠንለት አደለ? የምንሄደው እግዚአብሔርን ቃል ምንሰማው መንፈሳዊ ልብምድ የምናደርገው ወደ ተሰራንለት ነው የምንጓዘውና ደግሞ በተለየ አንዳንዳችን በእምነታችን ልክ በህይወታችን በጎነት ልክ ደግሞ የሚሰጠን በረከት አለ። ያን በረከት ሁላችንም እንጠብቃለን። ቅዱስ ዳዊት የሁሉም አይን አንተን ተስፋ ያደርጋል ብሎ ያለውን ደጎን አምላክ እግዚአብሔርን ተስፋ አድርገን እንጠብቃለን። ይህንን በረከት ልንቀበል ስንል ግን የምናያቸው አንዳንድ የተለዩ ምልክቶች አሉ። የመጀመሪያው ምልክት ጠላት ነው የሚነሳብን በማታስቡት አቅጣጫ በማናስበው መንገድ እንወረራለን። ይገርማችኋል። ልንባረክ ስንል ጠላት ነው የሚነሳብን። ለዚህ ምሳሌ አብነት የምናደርገው የይስሐቅ ልጅ እስራኤልን ወይም ያዕቆብን ነው። ያዕቆብ አጎቱ ቤት ሄዶ አጎቱ ገበሬ እና ባለ እርሻ፣ ባለ መንጋ ነበርና የበጎች ረኛ አድርጎ ቀጥሮት ነበር እና። በየቀኑ በተለይ ደግሞ የመጨረሻው በረከት በያቦክ ሸለቆ ሊባረክ ጥቂት ወራት ሲቀሩት በጣም ጨካኝ ሆኑበት ነበር አጎቱ እና፣ የአጎቱ ጭካኔ አባት እንደሌሉ አስመስሎት ነበር። በጣም በጣም ብዙ ደመወዙን፣ ልፋቱን የቀማው አሳዝኖት፣ ልቡን ሰብሮት፣ አታሎት ነበር ያዕቆብ እነዚህ ሁሉ ተግዳሮቶች ለበረከቱ ባዜማ መሆናቸው የገባው ከተባረከ በኋላ ነው። እንደዚህ አይነት በጣም ምርር የሚያደርጉ ነገሮች ሲገጥሙት በቃ ተነስቻ አገር ልቀይር ልሰደድ ብሎ ከሶሪያ ወደ ከናን ምድር ሚስቶቹ፣ ልጆቹን ይዞ ወጣ እና በወጣም ጊዜ በያቦቅ በምትባል ቦታ ሸለቆ ውስጥ ሲታገለው ያደረ አምላክ እግዚአብሔር ባርኮት እስራኤል ብሎት ስሙን ቀይሮ የተባረከ አድርጎት የማይረገም አድርጎት ለቀቀው ማለት ነው። እና ልክ እንደዚሁ ተግዳሮት በጣም ይበረታብናል። በቃ የሚነሱብን ሰዎች ይመጣሉ በዙሪያችን ግን ለጊዜው አይመስለንም። ጨለማ ውስጥ የምንሄድ ወደ ሞት እየወረደ ምን ነው የሚመስለን። ዳዊትም ይህንን ስሜት በተለያየ መንገድ ሲገልጠው ነበር፣ ወደ ረግረግ ወደ ሞት አቀረብከኝ እያለ እግዚአብሔር ግን ሰውን ወደ ሞት አቅርቦ ወደ ነገር ጥሎ ያቅምነት ለመናገር እኛ የሚሰማን ስሜት እንጂ እሱ እውነት አይደለም። እንደ ዮሴፍ በወንድሞች መሸጥ፣ በቤት ፋራ ቤት መጨቆን፣ በቤት ፋራ ቤት መከሰስ፣ እስር ቤት መጣል፣ እነዚህ ሁሉ ነገሮች የበረከት ዋዜማዎች ናቸው እና የሚገጥመን ችግር በችግር ላይ ችግር አይደለም። ምናልባት በችግር ላይ በረከት ሊመጣ መሆኑን ማሳያ ነው። የሚገጥመን ተቃውሞ፣ የሚገጥመን ከበባ በቤተሰብ በስራ ቦታ በምን በምን ብቻ በማናስበው በምና በማናስበው መንገድ መንፈሳችን ሊበሳጭ የሚያደርጉ በጣም የሚያስጨንቁ ሰዎች ሊገጥሙን ይችላሉ። ምንድን ነው ይህ ዓመት ምን ነው ባለፈ እስክል ድረስ በእውነት ለመናገር አፈር አፈር የሚያስግጥ ተቃውሞና የሰው ቁጣ ሊነሳብን ይችላል። እንግዲህ እንደዚህ ነገር እውነተኛ ሰዎች ሆነን በእግዚአብሔር ፊት እየኖርን ሰውን ሳንበድል እየኖርን በግፍ ከሆነ ነው በነገራችን ላይ ግፍ ሰርተን የነሳብንን አይደለም የምንነጋገረው ግን ምንም ሳንነካቸው ምንም ሳናረጋቸው ሰዎች እኛን ለማጥቃት ሲመጡ እየታያቸው ያለው በረከት አለ ማለት ነው ህፃኑ በቤተልሔም ሲወለድ ሄሮድስ የታየው ነገር ነበር ህፃኑን ሊገድል እኮ ሰራዊት የላከ ነው የሚለው በቤተልሔም ህፃን ለመግደር በዚህ ልክ ጦር ሰራዊት ማዝመት ማለት እንግዲህ ምን ያህል መረበሹን ነው የምታዩት ሕፃን ብሩክ መሆኑን ነው ደግሞ በሌላ መንገድ ገልብጠን እንረዳዋለን። ስለዚህ የመጀመሪያው ወደ በረከታችን ዋዜማ ስንደርስ የምናየው የሚነሱብን ጠላቶች ናቸው። ሁለተኛ አንዳንድ ትንንሽ የሚመስሉ እኛም ማናስተውላቸው ስጦታዎች ይሰጡናል። በጣም ፈገግ የሚያሰኝ ሊሆን ይችላል፣ ግን እስኪ ልንገራችሁ አንድ አባት የነገረኝንና ትልቅ ስራ ስራ ነበር አለ። በጣም ትልቅ ስራ ነበር የምሰራው እና በማላስበው ሁኔታ ስራዬ ተፈጠፈጠ አለ። በቃ እንዳለ ከስር ስር ብዬ ባዶ እጄን ቀረሁ አለና ልጆቼን ዱባይ እየወሰድኩም ባንኮክ እየወሰድኩም ማዝናና ቤተሰቤን ቀጥ አድጌ ያዝኩኝ አባወራ ነበርኩኝ። ግን በአንድ ጊዜ ወረድኩ አለ። በቃ እና ሁልጊዜ ቦሌ መድኃኔዓለም ይሄድኩኝ እየዞርኩኝ እንድትባርከኝ ይፈልጋለሁ ብለዋለሁ አለ። እንድት እንድትባርከኝ ይፈልጋለሁ ደጋግም ይህን እንለዋለሁ። በተለይ አለ አንድ ቀን የገናዋ ዜማ ነው። አንተ ሰብአ ሰገል ወርቅ ዕጣን ከርቤ ሰጥተውሃል ስጠኝ፣ ወደ ነገር እና ወንድነቴን አባትነቴን ባልነቴን መልስልኛል። ከዛ ቤት ገብቼ በህልሜ በሌሊት አንድ ሰው ይመጣል አለ እና ጓደኞች መካከል መርጦ የጠራኝና እጄ ላይ ዝርግፍ ወርቅ ያደርግልኛል እና ያንን ዝርግፍ ወርቅ ሲሰጠኝ ውስጡ ዲያመንድ ና ምሉአለዋለ በጣም በቃ ሻይን የሚያደርግ ነገር ጓደኞቼ ሲቀኑ አየዋቸው እና ቀና ስል ያ የሰጠኝ ሰው ነጭ የለበሰ ነው ቀጥ ብሎ ወደ መድኃኔዓለም ገባ ከዛ ተነሳሁ ተጣጠብኩኝ ግራ ገባኝ ደስ አለኝ አለ ከዛ ቤተሰብ ሄጄ ጸሎት ጸልኩና ስመለስ ባለቤቴ እንኳን ደስ አለህ አለችኝ። ምነው ስላት፣ አርግዣለሁ አለችኛል። ጭንቅላቴ ዞር አለ። በቃ ጭንቅላቴ ዞር እና ሎተሪ ወጣልህ ብትለኝ ደስ ቢለኝ፣ ሰውዬ ከመድኃኔዓለም ቤተክርስቲያን ስመለስ አርግዣለሁ የሚል ድምጽ ሰማሁ አለ እና እውነት ለመናገር ከፋኝ አለቀስኩ፣ አለ በቃ ይችን በችግር ለችግር ሰትኸኝ ነው ባረኩ ምትለኝ ብየዋል እና ከዛ በኋላ ልጅ የተወለደ ወንድ ልጅ ነበር የወለድኩት አለ ልጅ የተወለደ የከፋኝ ያቀፍኩት አለ ምን ላበላ ነው የተወለድኩት አልኩት አለ ከዛ ኑሬ በሌላ መንገድ የተስተካከል የተስተካከል የተስተካከለ መጣ የወለድኩት ልጄ ነው ይስነዋል በጣም በትምህርቱ ጎበዝ ቤተሰቦቹን እኛን የሚወድ የሚኮራበት፣ ተመርጦ እዚህ ዩናይትድ አረብ ኤምሬት ነው የሚማረዋል። ተመርጦ ሄዱ። እጅግ በጣም እንቁ የሆነ ለካ እግዚአብሔር እኔ ትዲንሽ በረከት ስለምነው የሰጠኝ ሌላ በረከት ነው። ግን ያን በረከት ንቄው ቁም ነገር አልመሰለኝም ነበረ። አደና አንዳንድ ይውላችሁ እግዚአብሔር በረከታችንን ሲሰጠን ሊሰጠን ሲል እንደዚህ አይነት አንዳንድ በቃ የማይገመቱ ነገሮች ሊሆን ይችላሉ። በህይወታችን ላይ ማናስበው ትዳር እንደ ቀልድ በሆነ በሆነ ነገር ተነካክተን ትዳር የሚሆንበት ጊዜ አለ። ወይ ልጅ ይመጣና ትዳር ይሆናል። በዚህ ሁኔታ ውስጥ አገባት አገባት ብለን ሊጸጽተን አይገባም። በረከታችን ሊሆን ይችላል ያው ሚስት ያገኘ በረከትን ያገኘ ለዛ ከዛ ጀርባ ሚመጣ ተጎታችሁ ብዙ አለ እና በባልና ሚስቶች ተጠንቅቀን መቼም አይደለም በቤታችን የምንኖረው። ድንገት ልጅ ሲፈጠር ይችላል እንዴት ተጸነሰ እንዴት እያለን ተበሳጭተን፣ ተጣልተን አንዳንዶቻችን በራይ ጠጥተን ልንገል ልንፈልግ ንሞክር ሁሉ አለን። እግዚአብሔር ግን የሰጠን በረከታችንን ነው። ይህን ማወቅ ያስፈልጋል። ከዚያ አባት ብዙ ልንማር ይገባል እና በረከታችን ሊመጣ ሲል እንደዚህ አይነት ነገሮች አንዳንዴ ያልተለመዱ ሁኔታዎች ሊከሰቱ ይችላሉ ይህንን በደንብ ማየት ያስፈልጋል። ሌላው በረከታችን ሲመጣ ሶስተኛው ምልክት እንዲሁ ጸሊ ጸሊ ዘምር ዘምር ሊለን ይችላል እና አንድ ጊዜ በጣም ወደ ወንድም ያለና ብድግ ብሎ ተነሳ፣ በቃ ዘምር ዘምር ዘምር ዘምር ይለኛል አለ እና ይዘምራል፣ በቃ እያንጎራጎረ ድምፅ የለውም። እና በቃ ያስቃችኋል። ሁኔታውን ብታዩት ያስቃችኋል። እሱ ግን በቃ መንፈስ ቅዱስ ልቡን የሆነ አድርጎታል፣ በቃ አቀጣጥሎታል። ተነስቶ ይዘምራል፣ ይዘምራል፣ ይጸልያል፣ ይዘምራል። ምን ሆና ስራ በቃ አላቅም፣ ጸልይ ጸልያለኝ፣ ዘምር ዘምር አለኝ ይላል። ጉባኤ ስትሄዱ ጥሩኝ፣ አብራችሁ እንሄዱ፣ መኪና እየነዳሁላችሁ ሄድ እና ያ ልጅ ከዛ በኋላ ይሄንን በሄድንበት ቦታ ይመጣል። መድረክ ፊት ለፊት ነው የሚያሸበሽበው፣ ከልቡን የሚያሸበሽ በቃ ዘምር ዘምር ብሎታል እና ያ ልጅ በህይወት ውስጥ የተቀበለውን በረከት ልነግራቸው አልችልም። ከዛ በኋላ እና አሁን ይህንን የምነግራችሁ ነገር እሱን ሰው ያይች የተማርኩት ነው። ተነስተን ጸል ጸል ጸል ለሌ ተነስተን ከእንቅፋኪን ተነስተን በቃ የሆነ ነገር ጸል ስለ እኛ ክፉ የሚመጣብን ነው የሚመስለን፣ ግን አይደለም። ምናልባት የዮሐንስ መጥምቅ ይሆናል። ልባችሁን አዘጋጁ የክብር ጌታ እየመጣ ነው ያለን ይሆናል እየሰበከኝ ነው። በልባችን ውስጥ ጸልዩ፣ ተነሱ፣ ተዘጋጁ፣ ተዘጋጁ። የክብር ጌታ ባራኪ ሊያልፍ ነው። በቤታቸው እያለ ሊሆን ይችላል። ጸልዩ ጸልዩ ብሎን አይደለም፣ እንዲሁም ሳይለን እንኳን ምንጸልይ ሰዎች በደንብ መጸለይ አለብን፣ በደንብ መዘመር አለብን። ልባችን ተነግቶ መናለቅ ስንብ ያለቀስን ሰሞኑን፣ እንዲህ አይነት መንፈስ አይባት የነበረ ዘማሪት ታቦነሽ ላይ የነበረ እና ቲክቶክ ላይቭ ስትሪም እየተከታተልኩኝ ትናንትና ይመስለኛል ማታ እምባዋን በቆጣጠር አቃታት። በቃ መዝሙር የዘመረች እምባዋ ልትቆጣ ፈቃ ፈሰሰች። ሚዲያ እንዲህ አይነት መንፈስ የበረከቱ ዜማ ነው እና የሆነ ነገር ሊመጣ ሲል ነው። በሽታም ካለብን ሊለቀን በኢየሱስ ክርስቶስ በንጉሳችን ትእዛዝ ለቆ እንዲወጣ እየታዘዘ ሊሆን ይችላል እና እንደሱ አይነት ለየት ያለ ለየት ያለ የጸሎትና የመዝሙር መንፈስ በውስጣችን ሊመጣ ይችላል። ምክንያቱም በአራኪው ወደኛ መምጣቱን የምንመለከትበት ያው፣ እኛ በተቃራኒው ግን ምን ብለን የምናስበው ማዘን፣ በረከት ሲመጣ የተለየ ህልም ማየት ምናምን አድርገን ነው የምናስበው። ግን አንዳንዴ እንዲህ አይነት ነገሮች ሊመጡ ይችላሉ። ከዚያ በኋላ ሁን እንግዲህ ያዕቆብ ያልኳችሁን አብዛኞቹን ምልክቶች አይተንበታል። ለምሳሌ ጠላቶች እንዳልኩ በሶሪያ ላባ እና ቤተሰቦቹ ጠላቶቹ ነበሩ፣ ተነስተውበት ነበር። እንደገና ወንድሙ ሊገሉ ይፈልግ ነበር። ለበረከት የተዘጋጀው ሰው መሆኑ ማሳያ ነው። ሊባረክ ጫፍ ላይ ሲደርስ እንደዚህ ነበር። ሆ ዘምር፣ ዘምር እንዳለው ታያላችሁ። በያቦቅ ሸለቆ እኮ ከብቶቹን፣ ቤተሰቦቹን፣ ሚስቶቹ፣ ልጆቹን አሻግሮ ብቻውን ቀረን የሚል ሊዘምር ሊጸልይ ጸልይ፣ ጸልይ ያለ ጫፍ ሸለቆ ውስጥ ያኔ አንድ ሰው መተያዘውና ሲታገለው አድሮ ባርኮት ሄደ እና እሱ ማለት ነው። ጸልይ ጸልይ ዘምር ዘምር ሲለን ልንባረክ መሆኑን ማየት ያስፈልጋል። እና የማናስበው ደግሞ በባኬ ሊመጣ ይችላል። ለምሳሌ በጣም አለ ምክንያት ማዘን ለሰው በቃ አለ ምክንያት ማዘን፣ ይሄ ሰው ያሳዝነኛል ብለን ለማንገምተው ሰው ወዳታ ልንሰጥ እንችላለን ለምሳሌ በሲካር ጉድጓድ አጠገብ የተቀመጠው ክርስቶስ የማይታሰብ ፈጽሞ የማይታሰብ ለሳምራዊቷ ሴት ውሃ ሲለምናት ደጎና አቀርታለት ቢሆን በቃ ትከራከረው ነበር። ሊባረክ ሲመጣ በረከት እንደዚሁ ደጅህ ላይ ሲቀመጥ ይለምናል ለሰው እንድናስን እንድናደርግ እንድን መጠንቀቅ አለብን። ቶሎ ብለን መዘጋጀትና ማድረግ ምንችለው ማድረግ አለ። እንግዲህ እንዲህ ሲሆን የበረከታችን ዜማ መድረሱን ከሚያሳዩ ምልክቶች አንዳንዶቹ እንድታስተውሉ ነው። ይሰማል በልባችን ጻፍ። መንፈስ ቅዱስ ይባርካችሁ፣ እጁ ዘርግቶ ኢየሱስ ክርስቶስ ይጠብቃችሁ። የእመቤታችን ዘሬት በረከት የመጣ ጥበቅ አብረሆን ይሁን። ኮሜንት ሳታረጉ ባካችሁ አትውጡ፣ ላይክ በተኑ፣ ላይክ አድርጉት። እግዚአብሔር ልጆች፣ ሰላም ቆዩ። ቀሲስ አሸናፊ ነኝ። ሰላም